ጨረቃዬን ይብ ላኝ ለማያምናት ይብ ላኝ ለማያቀት ይብ ላኝ ለማልበል። ወይኔ እንዴናችሁልኝ ቤተሰብ ደህና ናችሁ ወይ? አለ ሁላችሁን የፈጣሪ ይመስገን፣ ሁሉ ሰላም፣ ሁሉ አማን፣ አምላክ ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ብዙ ዝትርፍርፍ ይበልልኝ። እንግዲህ ያው ቪዲዮና ድምፄ ድምጽ ከተለያየባችሁ በጣም ሶሪ። ዩቲዩብ አሁን ላይ በጣም ሀርድ እየሆነ ስለሆነ ፎቶ መጠቀም ላቆም ነው። እንግዲህ ምንም ማድረግ አልችልም። ምክንያቱም በጣም ብዙ ሰዎች አናላቸው እየተሰጋ ነው፣ ሞኔታይዝ እየተነሳ ነው። ለማንኛውም ጨረቃዬ፣ ዛሬ እንግዲህ አዳሜ ልታንጫጫ ከሆነ ሰው ጋር መታለች፣ ማን እንደሆነ አናቅም። ሌላ ደግሞ ፍቅረኛ ምናምን ብላችሁ ደግሞ ታንጫጫ አሉ ድሮም እና እሷ እናት ያትበገር አደለች እሷ የሆነ በቃ እንዴት ልበላችሁ እሷ ማለት እንዴት ነው በቃ የማይቀጠቀጥ ወይ ደግሞ እሳት የማያቀልጠው ብረት ማለት ናት እ ብረት ማለት ናት። ሌላ ሰው ቢሆን ትላንትና ወደ ሚዲያ ከትላንትና እና ከትላንት ከተትላንት ወዲያ ያረጋችሁትን ነገር አይተው ወደ ሚዲያ ብቅ አይልም። እሷ ግን ጀግና ናት። አትበገሬ የኔ አትበገር የኔ ምን ልበላችሁ በቃ የኔ ሁሉ ነገር ልበላችሁ መታልናለች። ዛሬ እንግዲህ እስኪ ምን ታመጣላችሁ ብላ ውስጥ ገብታ የእውነት ሌላ ፕራንኪ ዘመድ ታይሁን ይሁን አይዶን ነው አላቅም። ዘመድም ሊሆን ይችላል ጓደኛም ሊሆን ይችላል። መቼም ብሩኬ ነው አትሉኝም። ብሩኬ በፍጹም አይደለም። ብሩኬ አይመስለኝም። ብሩኬ አይደለም በጭራሽ። ከብሩኬ ጋ የሚመሳሰል ምንም ነገር የለውም። ምንም ነገር ቢያንስ እንኳን ጸጉሩን ተቆርጦ ነው ብሩኬ እንኳን እንዳንል ቁመቱ ራሱ በጭራሽ ከብሩኬ ጋር የሚገናኝ የሚመጣጠንም አይደለም። እና እንግዲህ መልካም መቃጠል እላለሁ። እኔ አቃታለሁ። ጨረቃዬን በደንብ ደግሞ አቃት እተማመንባታለሁ። እንደዚህ እንኳን ለጠፍ ብላ ፎቶ የተነሳችው እርግጠኛ ነኝ፣ ወይ ጓደኝነት፣ ወይ ደግሞ የሆነ ዝምድና ይኖራችኋል፣ ወይ ደግሞ ብሩኬ የቅርብ የሚያውቀው ሰው ነው እንጂ የሚሆነው። ሀይምዬ እስከ ዛሬ ከሌላ ሰው ጋር ከራቅ ካለ ሰው ጋር ፕራንክ ስታደርግ በዚህ መልኩ ተጠግታ ፎቶ ተነስታ አታውቅም። አሁንም ይሁን በልኩም ቢሁን ብቻ ይዘዋለች ሰውየውን ግን እርግጠኛ ነኝ የሆነ ዝምድና ነገር ወይ ጓደኛሞች ይሆናሉ እንጂ የኔ ጨረቃ አታረገው። ለዛ ነው ቆመን የምንከራከርላት። ለዛ ነው አንድ ሲከፋት አንፈልግም ። ብሩኬንም ቢሆን በቃ ይሁን እንትናን አትበል የምንለው በእሷ ስለምንተማመን ነው። ብሩኬንም ቢሆን በቃ አታስቀይማት፣ አታስከፋት ወይም ደግሞ ፍራንክ ባደረገች ሰዓት ቶሎ አትከፋ፣ በቃ ቶሎ ይቅር አልልም አትበል፣ ምክንያቱም የስራው ባህሪ ነው እያልን ብዙ ጊዜ እንናገራለን፣ አይደለም ለምን ብሩኬ ያው ቶሎ ስለሚቆጣ ትንሽ ቸኮል ስለሚል ማለት ነው ቶሎ ስሜታዊ ስለሚሆን ማለት ነው። እና ለዛ ነው ብዙ ጊዜ እሷን ስለምንተማመንበት ያ ማለት እሱን አንተማመንበትም ማለት አይደለም። ግን ፕራንክ ስታረግ ሀይሚ ለህይወታቸው ለሁለቱም ህይወት የሁለቱንም ህይወት ለመለወጥ ነው። ማንም እየሰድባት ማንም እየረገጣት የምትሰራው እና ታገዝ ነው የምንለው ብሩኬን እና አሁንም ቢሆን በጣም አደገኛ የሆነ ነገር ነው። ፕራንክ ይሆን እንግዲህ ምን ይሆን? ቪዲዮ ማታ ነው የሚታወቀው። አናውቅም። ቪዲዮ ሲለቀቅ ነው። ዞሮ እንግዲህ መልካም መቃጠል ነው የምለው እኔ። ዞሮ ሚዲያው ሲጀመር ማለት ነው። ሀይሚ የሚዲያው ጭር ሲል አትወድም። በቃ ሲንጫጫ ደስ ይላታል። ሰው ሲንጫጫ ሲጮህ ደስ ይላታል። እና ደሙ ወታችሁ እንላለን ብትሉ ማለት ነው። ምንም የሚፈጠር ነገር የለም። ምክንያቱም ብሩኬ ትላንትና ነግሯችኋል። እግዚአብሔርን ምንድን ነው ያለው? ቆይ ምንድነው የሚያጣላችሁ? ለምንድን የምትጣሉት ነው ያለው። እግዚአብሔርን ቀለል አድርጎ ማለት ነው እንዴ። ስለዚህ አሁን ሀይሜችን ፕራንክ ይዛ መጣች ብላችሁ አደራችሁን ደግሞ እንዳትንጫጩ፣ እንዳትንጫጩ። መንጫጫት ልምዳችሁ ነው። እና ውዶቼ ማሮቼ ፍቅሮቼ ትላንትና የተገጠመላቸውም ደስ የሚል ግጥም አለ። እሱንም ከዚህ ቪዲዮ ቀጥሎ አስደምጣችኋለሁ። ደስ የሚል ግጥም ደስ ስላለኝ ነው ከዚህ ቀጥሎ ያደረግኩትና፣ ደህና ሁኑልኝ። እወዳችኋለሁ። የእውነት ቪዲዮ እስኪለቀቀ እኔ በጣም ቸኩያለሁ። በዚህ ቻናል አዲስ ከሆናችሁ ፕሊስ ሰብስክራይብ ማድረግ አትርሱ ጋይስ፣ ምክንያቱም እንትን እያለብኝ ነው ቻናሌ በጣም ችግር አሁን ላይ ዩቲዩብ በጣም እያስቸገረ ነው። በጣም ማለት ነው። ምክንያቱም የሰዎች ቻናል እየተዘጋ ነው። በቃ በየጊዜው ነው፣ በየጊዜው ነው ህግ የሚቀያየረው። በየጊዜው ነው በቃ አዳዲስ ነገር የሚያመጣው እና ባላውቅ ነው ባላሰብ ነው ሰዓት ነው ቻናላችንን በቃ የሆነ ችግር የሚያመጣው እና ውዶቼ፣ ያው እዚህ መድረሳችንም የእናንተ ውጤት ነው እናንተ ናችሁ እዚህ ያደረሳችሁንም። ሁላችንም ዩቱበር የተባለ ከኔ ጀምሮ ሁሉም የተመልካች የኦዲየንስ ውጤት ነው ሌላ አይደለምና አሁንም ቢሆን አደራ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው እንደነገርኳችሁ በቅርቡ ሌላ የራሴን ስራ ይዤ እመጣለሁ ብያችኋለሁ። ሀያሺ ልግባ ብዬ ነው እንጂ ከዛ በኋላ በራሴ ስራ ነው የምመጣው በራሴ ቻናል ማለት እግዚአብሔር ብሎ ማለት ነው። ይሄ ቻናል ካደገልኝ በስማ እንጃ ብዙ ብዙ ብዙ ብዙ መስራት የምፈልገው ነገር አለ። ብቻ ግን ወደፊት ሰርቼ ማሳየት ነው የምፈልገውና ደናውኑልኝ። የፍቅር ምርጫዬ አንቺ እሽን ያለም ልቤን የረታሽው በፍቅር ሰንሰለት አስረ የገረፍሽው መተከዜ በዛ ጭንቀትም ጨመረ ፍቅርሽ በልቤ ውስጥ ጠልቶት እየኖረ አልችላለኝ ልቤ ከቶ አንቺን ለመርሳት፣ አይኔም አለ ያለ ከአንቺ ሌላ እንስት ውድዬ፣ ተረጅኝ እኔ እወድሻለሁ፣ አልሰቀይብሽ እጎዳብሻለሁ ደስታዬ አንቺ ነሽ ሳቄም ጨዋታዬ በፍቅር ተጎዳሁ ተረጅኝ ፍቅርዬ ልቤ ልቤን ማዘነልሽ በአንቺ ፍቅር ታሞ ያገግም ይሆነን በፍቅርሽ ታክሞ። ከምሬ ነው ውዴ ምን አለባየሹ የልቤን ጭንቀቱን አንቺን እያሰበ ቀንና ሌሊቱን ፍቅር ሲባል ለካ እንደዚህ ያስፈራል። ከወደዱ ሰዎች ማሰብ ያስጠላል። ስቀመጥ ስነሳ አንቺን ያስባልብሩ የተገጠመ ነው ያስብላል። ምክንያቱም ግልጽ አድርገው ስለሚገልጻቸው እዩልኝ እዩልኝ የኔ ሳቆች፣ የኔ ፈገግታዎች ያቸው እንዴት ደስ እንደሚልኩ። ላይቭ ላይ ራሱ ማለት ነው እየዘፈነችለት እየዘፈነላት ምናምን ነገር በቃ ደስ የሚል ላይቭ ፕሮግራም። ወይኔ አለመኖሬ በጣም ነው ያናደደኝ። በነገራችን ላይ የእውነት የእኔ ስህተቶች በጣም ነው የሚያስቀኑት በጣም ማለት ጠላት ናታሊያ ላይ ሳይቀናባቸው ምን ይሆን እንደዚህ ያምሩባቸው እንደዚህ ፍቅር በፍቅር ሆነ ደግሞ የለበሱት ራሱ ማች ሁለቱም ቀይ ስለሆኑ በጣም ነው የሚያምሩባቸው ጥቁር ነገር አረ ሀይሚዬ ወዴት ነው ወዴት ነው ሀይሚዬ ወዴት ነው የምትሄዱት ተነሳች ለማንኛውም ከሰው አይን ያወጣችሁ ይህ ፍቅራችሁ ይህ ደስታችሁ ይሄ ዓለማችሁ በቃ እስከ መጨረሻው ያድርግልን፣ አይክፋብን። በቃ እናንተ ለማንኛውም ሀይሚዬ፣ ያው እንቅልፏ መጥቷል ማለት ነው፣ እንቅልፏ መጥቷል ተነስታ ሄደች። ደናደሩ ምናምን ብላን ሄደችው፣ ደናውኑልኝ ይህን። ውዶች ወዳችኋለሁ። ላይክ ሸር፣ ሰብስክራይብ አርጉ ፕሊስ።